አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንደት ናችሁ? እኛ ሰላም ነን፣ አልሐምዱሊላ በያላችሁበት ያለ ሰላም ዝነታይለያችው። እንዲሁም አላህ ሀገራችንን ሰላም ያድርግልን። ዛሬ ደግሞ እንደዚህ ሰብሰብ ብለናል። ዛህራ የለችም። ፋጡሚ፣ ሉባባ እና መሀመድ ሶስት ሰው አራት ብቻ ነን። ቤቱ ሊበላ ነው። ገጠር ሂዳ ብናለች ዛህራ ማለት ነው በነገራችን ላይ ሩቅ ሀገር ሆኖ አይደለም ያልሄደችው፣ እንደነገርኳችሁ ቤት ጠባቂ ስለሆነች ነው። ሰላም በሏቸው። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ የመድ ቤተሰቦች እንደት እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ፣ አሁን ሰላም ነው። አርሂቡ ማለት ነው። ዛሬ ምሽት ከኛ ጋር ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሁሉ ሰላም አልহামዱሊላ እኛ ደናን ነው ወጫችንም እናን አሪቡ እንግዲህ ፋጡ ቢን ሰላም ትበላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ የመድናቢ እንዴት ናቸው ደህና ናችሁ አልኛ ደናና አልহামዱሊላ ዛሬ እንግዲህ በጣም ነው የምናሳዝነው ዛሬ በጣም ተማነናልና ቤቱ ራሱ ሊበላን ነው እንትኑ ራሱ እየጠፋ ነው የምንለው ሁሉ ሻላ እንግዲህ በቅርብ ቀን ትመለሳለች ብለን እንገምታለን። ሰላም ወንድ እንግዲህ ኢንሻአላ ትመጣለች። ዛሃራም ዛሬ ደግሞ ትንሽ ይጥርጥርና ያለች ፕሮግራም እናርግ ብለን ነው። ገምቱ። ግምት የማን እንደምን ነው አባንኮ ያው እንግዲህ ምንድነው የሚባለው እዚች ጋር የሆነች ስጦታ አለች። ስጦታ ስጦታ የማን እንደሆነ አይታወቅም። እንግዲህ መጀመሪያ የማንበት ምንድን ነው ብላችሁ ታስባላችሁ? መሐመድ የወንድ ነው ስጦታ የወንድ ነው። ጠባን የመሐመድ ስጦታ ነው። ምን እንደሆነ ገምት እስኪ። ሽርጥ ነው። ሲመኝ የነበረው ሽርጥ ነው። ማለቴ የሚፈልገው የሚወደው ሽርጥ ነው። ጅን ብያ እኮ አለው። እስኪ ቅብድ ምን አለ ከዚህ በላይ ነገራችን ላይ፣ ለምን ቢያንስ ለራሷ ከምታደርገው በላይ ለእኛ ነው የምታደርገው በላይ እውነት ለመናገር በቃ። ቢያንስ የሆነ የሆነ ነገር ለራሷ እንኳን ይሄን ለያዝ ይሄን ላይ ይሄን ስራ ምናምን ብላ አንድም ቀን አስባት አውቅም። እና ዛሬም ነገር ምን የራሱ ወደ ሱቅ ሂጄ የሆነ ነገር የሸቀጣ ሸቀጥ ነው የሚያ ሱቅ እና ወደ ሌላ ቦታ ሄጄ ልብስ፣ ጫማ ለግዛም በያላቀም ያው ሁሌም ሰርፕራይዝ የምታደርግ እሷ ናት። በጣም አመሰግናለሁ። ሰርፕራይዝ በነገራችን ላይ እህቶቼ እኔ በጣም ነው የምወዳቸው። ወላሂ በጣም ወዳቸዋለሁ። በጣም ይወዱኛል። ለአንድ ቀን ከቤታቸው በጠፋ በጣም እንደሚያስቡ እንደሚዘሉ በጣም አናቀው፣ እና በጣም አመሰግናለሁ። ከበሪልኝ፣ ሰላም ሰላምሁ፣ ሁላቸውንም መወዳቸዋለሁ። እኛ ምንወድለን ብትኖርልን ነው። እኛ ምንወድለን እንዴ እስኪ ይሻላል እኔ ንበል ወይስ ምን ይሻላል? የለበስ እንጂ ዘርጋና አሳየን ቢያንስ ዘርግታ አሳየን። እንዲህ ሽርጡ፣ በነገራችን ላይ እዚህ ላይ ካሜራው ላይ ሌላ ከነራት መሰለው። በጣም የሚያምር ሽርጥ ነው። ሽርጥ እንደምትወድ ስለማቅ ጀለብያ እንኳን ሞልቷል።

እና በጣም ነው የምናመሰግነው ምክንያቱም እሱን ስላስደሰትሽ በጣም ደስ ብሎናል ማለት ነው። አላህ ሱብሃነሁ ተዓላ ደግሞ ላንቼ ጥሩ ነገር ይስጥሽ ሀቂቃ ማለት ነው። ያው ለመሐመድን ስላስደሰትሽ አንቺን ደግሞ አላህ ከዚህ በላይ ያስደስትሽ ማለት ነው እና ኑሪ ለሁላችንም ሺህ ዓመት ኑሪ ልመድይ ሀቂቃ ማለት ነው። በጣም ማለቴ አንዳንድ ጊዜ ሰው አንዳንድ ሰው ለሰው ነው የሚኖረው ምክንያቱም አላህ ሱብሃነሁ ተዓላ ደግሞ ላንቼ እሱ ይቆምልሽ እሱን ስላለበሽን ስላስደሰሽው በጣም ደስ ብሎናል። ኑር ይልን፣ ክበር ይልን፣ ሁሌም ተደሰች። አላህ ስብሃነሁ ወተዓላ ሁሌም ምኞታችን ነው ከዚህ በላይ ወላሂ። ለሰው ጥሩ ነገር እንደምታስቢ ደግሞ ለአንቺ ደግሞ አላህ ጥሩ ነገር ያስብልሽ። ሻመት አመት ኑር ይልን እህታችን፣ አሚን። ፋጥ ብቻ ምንም ማለት አልችልም እኔ። ወላሂ በጣም ነው ደስ ያለኝ። ማሻአላህ ብያለ ብቻ ያስደስታል። እንኳን አይደለም እሱ እኛ ራሱ ደስተኛ ሆኛ፣ ያለኝ ምክንያቱም ልክ እንደ እናት የምታስበው ትሰራለች። ወላሂ ለሁሉም ቤት ውስጥ ላለው በሙሉ ከእናት በላይ ሆነሽ እያሰብሽ እያኖርሻቸው ስለሆነ እኔ እንጃ አይቼም አላቅምና፣ ማሻአላ አላ ከዚህ በላይ የተሻለ ነገር ይስጥሽ። ከዚህ በላይ የምትደሰችበት ነገር ቢያረግሽ ደስ ይላል። በቃ ኑሪላቸው፣ ሺህ አመት ኑሪላቸው። ነው ማለት ሌላ ምንም አይደለም አሁን እናንተንም አለ ያኖርልኝ። እንግዲህ ሀዋይ ያው መሀመድ ብዙ ጊዜ እንደነገራችሁ ሱቅ ቁጭ ብሎ ስለሚሆን ልብስ ምናምን ሄዶ ገዝቶ ያቅም ልብስ ገዝቶ ታውቃለህ። በነገራችን ላይ እኔ እናንተ እንኳን አዛችሁኝ ማለት ነው እናንተ እንኳን አዛችሁኝ ለትዕዛዝ ልብስ ስገዛ ሲሄድ ይሆን የሚያምር ልብስ ካየሁኝ ለነሱ ገዝቼ ነው መጣውና ብዙ ጊዜ ያው ለመግዛት ስለማይመቸው እሱም ሲጀመር ጣጣ ያለለው ሰውዬ ነው። ለልብስ የሚሆን ለምንም ጣጣ የለውም። በነገራችን ላይ ማለት የሚገርመው ሰው አይነት አይደለም እና ብዙ ጊዜ እኔ የነበርኩ ምገዛው በባለፈ አዲስ ሽርጥ ተገዝቶላቸው ሽርጥ ገዝቼላት እውነት ለመናገር ስንት ነው አራት ሺህ ሰባት መቶ ብር ነው ምናምን ገዝቸው እዚህ ቤት ገና እንደገባን እና አቶ ሌባ አጣጥመውቸው አጣጥመውት ሄደዋል ማለት ነው። እና በቃ ዛሬ ነገ ተካለታለሁ እያልኩ ነበር። ዙሩፍ ብዙም እንትን አላለኝም ነበራ ያው እንግዲህ ዛሬ ሰርፕራይዝ እናርጋቸው ብለን ነው። ደስ እንዳላቸው ተስፋ እናደርጋለን እና ቃበሉ እንጂ ያው ነው ለአራኮ የመልሱልኝ ስልኬም ብላለች፣ ወላሂ ቪዲዮውን እያየህ ከሆነ ኔው መልስልኛል አለች። ምን ሳቄ ነው የመጣብኝ! እና እንግዲህ ያው አልሐምዱሊላ ዛሬ ተሳክቷል። ብዙ ቀን አስባለሁ ግን አልተመቸኝም ነበረ። ያኔ በቃ ቦታው ሌላ ቦታ፣ የልብስ ቦታ ሌላ ቦታ፣ ሽርጥ ቦታ ሌላ ቦታ ስለሆነ ለመግለጽ አልተመቸኝም ነበር እንጂ ሰርፕራይዝ ስላረገው ካሰብኩኝ በጣም ቆይቼ ነበረ፣ ዛሬ ተሳክቷላ። እንግዲህ አንተን ደስ ስላለህ እኔም ደስ ብሎኛል። እንግዲህ ውድ ተመልካቾቻችን ለምሰጡን ቆንጆ ቆንጆ አስተያየት ከልብ ነው የምናመሰግነው። ሀቂቀተን ማለት ነው። ጥሩ ሀሳብ፣ ጥሩ አስተያየት የምሰጡን ማለት ነው። እንደዚህ በቤተሰብ ዙሪያ ነው የምላቸው እና እኛ ለእናንተም ያስተምራል ብለን የምናስበውን ነገር ነው እንጂ መጥፎ ነገር አናቀርብም። ሻላ ላይክ ሸር በማድረግ ያው እኔም አሁን አርባ ኪሎ ገባ ነው። ኬክ እንልባባና እንቆርሳለን ብለሽ ነው ትንሽ ሶስት መቶ ስንት ሰው ነው የቀረው እንግዲህ አምሳውን ነው ነው የምፈልገው አምሳ ኪሎ በቃ። ስንት አመት አራት አመት ሆነ ይመሰልኝ ዩቱብ ከጀመርኩኝ ስለዚህ ሃምሳ ኬ እናንተ እንደምታስገቡኝ አልጠራጠርም። ሰብስክራይብ እያደረጋችሁ ቶሎ ሃምሳ ኬ ሙሉልኝና እነ ባህራ እናንተማ አርባ ኬ ላይ ነው ኬክ ያላችሁ ቃል ገብታችኋል እና ሮመዳን ሳይገባ ተገባሽ አርባ ኬክ እቆርሳለሁ ብላኝ ነበር። ዛሃራ ግን ያው ዛሬ የለች ምን ይደረጋል። ነገ የምመጣው ነው ብለሻታ። እንግዲህ ወላሂ ሐቂቀታን ሰው ጋታ ተለማምዳችሁ እንትን ማለት በጣም ይከብዳል። ከቤት በቃ ጭር ነው የሚላችሁ፣ ሰው ሳይኖር ሲቀር የለመዳችሁ ሰው ሳይኖር ሲቀር እና በሰላም ደግሞ ዛሃራም ትምጣና ኬክ እንቆርሳለን ላርባው ማለት ነው ቃል ተገብቶልኛል አልፈታችሁም በቃ አይደለም ያው አርባ ሲሆን እኔ ነኝ ማዘጋጀው ስላለሽ ነው። ዘሃራ አይደርስም መስሏት። አርባው አመት አድሮ ቢሆን መጣ። እንግዲህ ጀምር። አይከብዳትም አይከብዳትም። ለምደስ ይያስም እንግዲህ ሀባይቢ ያው፣ እንደዚህ ምሽት እያሳለፍን ነው። እኛም ዱአ እንደራረግ፣ በዱአ አንረሳሳ። ጾሙንም እንግዲህ ጾሙ አላህ ከተቀበላቸው አላህ ያድርገን ኢንሻአላህ። የማንኛችን ዱአ እንደሚሰማ አይታወቅም። በዱአቸው አትርሱን። ሰምታቸዋል መልካም የጾም ጊዜ ይሁንላችሁ። ስራውንም አላህ ያቅልላችሁ። ረመዷንም እያለቀ ነው እንደምታዩት። ደህና ሆነን ወደፊት ደግሞ የዓመት የዓመት ሰው ይበለን ኢንሻአላህ። እንወዳችኋለን። ልባባም ታያችኋለሽ። ዩቲዩብ ቻናሏ እስካሁን አልተስተካከለም። እማይስተካከል ከሆነ ቻናል ከፍትላታለሁ። ሰብስክራይብ እያረጋችሁ እንደምታበረታታት ቃል ተገባችሁ። ሰምታችኋለሁ እ ባክ ልባባም ታያለሽ። ያው ብዙ ጊዜ ለምጠይቁ ደግሞ ያው ደህና ነኝ። ኢንሻአላህ ደግሞ ይስተካከለን እንመጣለን በዛን ቻና እና በጣም እናመሰግናለን። እንወዳችኋለን፣ በጣም እናመሰግናለን። ደህና አደሩ። አላህ Subhanahu Wa Ta'ala ደግሞ ከስደት አውጥቷችሁ አላህ በሀገራችሁ ለወደፊቱ ምጾም አላህ ያድርጋችሁ። የስደት ኑሮ አላህ በቃ ይበላችሁ። ወላይ በነገራችን ላይ ከባድ ነው። በተለይ ብሮ መዳለኝ ድካሙን ሁሉን ነገር እናውቀዋለንና አላህ ከስደት ያውጣቸው። ሁሌም ምኞቴ ነው ዱዓዬ፣ ቢሆንም ሁሌም ከስደት አላህ ያውጣቸው። ወላሂ እህቶቻችንም ወንድሞቻችን፣ ሀገራችን አላህ ሰላም ያድርግልን። እንወዳችኋለን። አሚን። ኢንሻአላህ አላህ ለሀገራቸው ሁሉንም አጥቶ ደሞ ባገራቸው የሚጾሙ ለወደፊት ያደርጋቸው። ሌላው እቺ ረከቦት የት ነው ያለችው የት ነው ያለችው ብላችሁኛል፣ ባለፈ ቪዲዮ ላይ አይታችሁ። ረከቦቱ ደሴ ነው ያለው ደሴ ኮምቦልቻ ብዙ አይዟቸው አይይዙም። ይሄን ነገርከ ቦቱን ሌላው መፈረሻው ኖርማል ጨፌ ሳር ነው። አንድ ሜትር በአንድ ሜትር የሚሸጠው ሺህ ስምንት መቶ ብር ማለት ነው። እሱ ነው እና የትም ቦታ ታገኙታላችሁ ለማለት ያክል ነው። ሰላም ሁኑልን። ሀባይቢ ባይ ባይ